በዛሬው መሰናዷችን በመጨረሻ ተንፋሱ ላይ ሆኖ በህዝብ ፊት አባቱን ዳግም ስለወለደው እና የተሰበሰበውን ሰው በሙሉ በአግርሞት ስላስነባው መስቀለኛ መስከለኛ ወጣት ልናወጋችሁ ወደድን። ቪዲዮን ላይክ በማድረግ እየጀመራችሁ ለሁሉም ሙስሊም ሚኒጀርስ የበኩሉን አስተዋጽኦ ይወጡ። እንዲሁም ሰብስክራይብ በማድረግ የሻድ መልቲሚዲያ ቤተሰብ ይሆኑ። ሬት ሚዲያ ፕሮዳክሽን አሰላሙ አለይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ የሻድ መልቲሚዲያ ፕሮዳክሽን ተከታታዮች እንደምን ናችሁ የመስቀሉ ባለ አደራ በሻድ መልቲሚዲያ የቀረበ የኢሻ ሰላት ተሰግዶ ጥቂት ደቂቃዎች እንዳለፉ አንድ ወጣት ከወደ ውጭ በኩል እየጮኸ የመስጂዱን ጀማ ተጣራ መስጂድ ውስጥ የነበረ ሰው በሙሉ ግር ብሎ ልጁን ተከትሎ ሲወጣ በግምት እድሜው ሀያ የማይሞላ አንድ ወጣት ልጅ ባቡር ገጭቶት አካሉን ለሁለት ከፍሎ ጥሎት ሩሁ ሳትወጣ ሊሞት ጣር ላይ ነበር። በዚህ ሁኔታ ላይ ሳለ ከተሰበሰቡት ሰዎች መሀል አንዱ ጎንበስ ብሎ የልጁን ጭንቅላት በእግሩ ላይ አስቀምጦ ላኢላሀ ኢለላህ በል፣ ላኢላሀ ኢለላህ በል ይለው ጀመር። ሩሁ ልትወጣ ጥድፊያ ላይ በመሆኑ ልጁ ይፈራገጣል። የአላህ ተውፊቅ ሆነና ልጁ ላኢላ ኢለላህ ሙሐመዱን ረሱሉላህ እንዳለ ሰውነቱ ቀዝቅዞ ዳግም ላይመለስ ተንፋሹ ተቋረጠና ነፍሱም ወደ ፈጣሪ አመራች። ቤተሰቡን ለማፈላለግ እንዲረዳቸው በማሰብ ሰዎች ወደሚበዙበት አካባቢ ተባብረው አስክሬኑን ወሰዱት። ሌሊቱ በጽልመት የተሞላ አስፈሪ ጨለማ ስለነበር ብርሃን ወዳለበት ቦታ በመሆን ልዱን የሚገልጽ እንደ ልብስ ያሉ ነገሮች በመጠቀም ቤተሰቡን ያፈላልጉ ጀመር። ድንገት በፎቶው ከነበሩት አንዱ የአስክሬኑን እጅ ይዞ፣ ይህ ልጅ ክርስቲያን ነው አንገቱ ላይ መስቀል ይኸው ሲል ጮኸ። ሁሉም ግራ ተገባ። ይህ ልጅ በተውሂድ ነው የሞተው እኮ ታዲያ እኛው ጋር በሙስሊሞች መቃብር ምቅበሩ? ወይስ ለቤተሰቦቹ አስረክበን በክርስቲያኖች መቃብር ይቅበሩት ብለው ይወያዩ ጀመር። በስተ መጨረሻም ቤተሰቦቹ ጋር ለመውሰድ ይወስኑና ተሸከሞች በመንባት አጅበው ወደ ቤተሰቦቹ ቤት ጉዞ ጀመሩ። ልጁም መስጂድ አካባቢ ስለሞተ አስክሪኑን ያጀቡት ሁሉ ሙስሊሞች ነበሩ። ተሸክመት ከአካባቢው ሲደርሱ አባቱ የልጁን ማረፍ ሰምቶ ወደ እነሱ ሲገሰግስ አገኙት። ልክ እንዳያቸው የልጁ ሞት እውን መሆኑ ገብቶት ተንሰቅስቆ ያለቅስ ጀመረ። ተስፋ የሆነኛል፣ ረዳት የሆነኛል፣ መመኪያ የሆነኛል ብለው የሚጠብቀው ልጁ ከሰዎች ትከሻ ላይ ተጭኖ ሲመጣለት እንዴት አያልቅስ? የልጁን አስክሪን በማቀፍ አምርሮ አለቀሰ። ይህ ሁሉ ሙስሊም ልጁን ተሸክሞ መምጣቱ ያስገረመው አባት እያለቀሰ ለተሰበሰበው ሰው እንዲህ አላቸው። ይህን ስነግራችሁ በህፍረት ነው። ልጄ እንዲሁ ቁርአን መስማት ይወዳል። በእርግጥም አሁን ልጄ ክርስቲያን ነው፣ ነገር ግን የሙስሊሞችን ቁርአን መስማት አብዝቶ ይወድ ነበር። ዘውትር ክፍሉ ስገባ ኤርፎን ከጆሮ አይለየው። ምንድን ነው የምትሰማው ብዬ ስጠይቀው ሁለ ጊዜ ዘፈን ነው ይለኛል። አንድ ቀን ከጆሮ ነቂ እየሳዳምጥ ግን ቁርአን ሆኖ አገኘሁት። ከዛ በኋላ በጣም እቆጣው ነበር ይህን መስማት እስካልተውክ እገልሃለሁ እያልኩ ሁሌ ያስጠነቅቀውም ነበር። እሱም ባባ እኔም መግደል አትችልም፣ ቁራን መስማት አትከለክለኝ የሚለኝ ነበር። በቦታው ያሉት ሁሉ እየተላቀሱ በመታየት ልጅ እኮ በሻሃዳን ሞተው ብሎ ሲነግሩት ያ የልጁ መሞት ቅስሙን የሰበረው አባት የልጁን ሬሳ አቅፎ ቁጭ ያለው አባት እንባውን እያራገፈ ልጁን በስስት እያየ እንዲህ አለ፣ ልጄ በመሰከርከው ነገር እኔ መመሰክራለሁ ከአላህ ሌላ አምላክ እንደሌለ መሐመድም የአላህ መክተኛ እንደሆኑ መሰክራለሁ አለ። ከዚያም ሁሉም ጀማ ጀናዛውን ይዘው ወደ ሙስሊሞች መቃብር ላኢላሃ ኢለላህ ላኢላሃ ኢለላህ እያሉ አጅበው ወስደው ቀበሩት። ሙስሊም ሆኖ ኖሮ በክፍር መሞት፣ ካፊር ሆኖ ኖሮ በተውሂድ መሞትም አለና አላህ ኻቲማችንን ያሳምርልን። የዛሬው ፕሮግራማችን ይህንን ይመስል ነበር። ኢንሻአላህ ከታሪኩ ብዙ ነገሮች እንደምትማሩ ተስፋ እናደርጋለን።